ሰላም ቤተሰቦቼ እንዴት ናችሁልኝ? ዛሬ ደግሞ በሌላ ቪዲዮ መጥተናል። እንግዲህ እንደሚታወቀው በብዛት ምንሰራቸው ዲዛይር እና ስዊፍቶች ላይ ቲክቶክ ላይ በጣም ስለ ግሪል እንዲሁም ከተማ ላይ በጣም ብዙ ሰው እየተረበሸበት ያለው ግራ እየገባው ያለው ብዙ ባለሙያዎችም መኪና ሻጮችም ግራ የገባቸው ነገሮች ያለው የግሪል ሁኔታ ነው። ዲዛይር ላይ ብዙ ችግሮች አሉ። ስለ ግሪል የተወሩ ነገሮች በብዛት ያለው ዲዛይር እና ስዊፍት ላይ ነው። ብዙ ነገር አውርተናል። ቲክቶክ ላይ በጣም ብዙ ነገሮችን አውርቼላቸዋል ነገር ግን እስኪ ብዙ ሰፊ መረጃ በዚህ ቻናል ላይ ስጠን ስላላችሁ፣ ወደዚህ ቻናል መጥቻለሁ። ይህን ቻናል ደግሞ ያለውን ነገር በደንብ ለመስማት ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ሰብስክራይብ ማድረግ ቪዲዮ ደግሞ ቶሎ ቶሎ እንዲደርሳችሁ የደውል መልእክቷን በመንካት ቤተሰብ ሁኑላችኋለው። እንግዲህ እንደምታዩት በብዛት ዲዛይር ላይ ግሪል ምንድን ነው? በመጀመሪያ ደረጃ ግሪል ትክክለኛ ስሙ አይደለም። ትክክለኛ ስሙ ሳይሆን ይህ በተለምዶ በተለያዩ ባለሙያዎች ኮሚሽን በሚሰሩ ሰዎች የተሰጠው ስም ነው። ግሪል ግሪል ማለት በእንግሊዝኛው ቃልም እንደምናውቀው የሚታወቀው ግሪል ማለት ፓራውልት ላይ የሚሸፈን ማስከሪያ ወይም ይባላል። በአማርኛ ማስከሪያ የሚባለው ስም ነው ግሪል ማለት ማለት እንጂ ተለምዶ አንድ ኦልሬዲ ግሪል ስለተባለ በዛ ነው መንገድ የመጣ እንለውላችሁ። ግን ትክክለኛ ስሙ ግሪል ሳይሆን የራዲያተር ሰፖርቶ ወይ ይባላል። የራዲያተር ሰፖርት ማለት ግሪል ተብሎ እየተጠራ ያለው ይሄ ፓርት የራዲያተር ሰፖርት ይባላል። ይሄኛው ፓርት ማለት ነው። የራዲያተር ሰፖርቶ ይባላል። እዛ ላይ ደግሞ ጥቅሙ ምንድን ነው? እንደምታዩት ራዲያተር ነው የሚቀመጥበት። ከሻንሲ ጋር ይገናኛል። ሻንሲ ግን አይደለም። ሻንሲ አይደለም። እዚህ ጋር ልብ ብላችሁ እንድትሰሙ የምፈልገው ነገር ሻንሲ አይደለም። ነገር ግን ከሻንሲ ጋር የሚያገናኘውን ነገር አለ። ለምን ሰፖርቶ ባላንሶ ነው የሚቀመጠው፣ በሁለት ዳርና ዳር ላይ ጠርዝ ጠርዝ ላይ ቋሚዎች አሉት። እነዛ ቋሚዎች የሚገናኙት ከሻንሲ ከሻንሲ ጋር ነው የሚገናኙት ማለት ያ የሆነበት ምክንያት ባላንስ አርጎ እንዲቆም ነው። ከዛ ውጭ ስራው ምንድነው? ራዲያተሩን መያዝ ነው። ሌላ የተለየ ስራ የለውም። እንደ ሻንሲ አይደለም። ብዙ ሰው ግን ምንድነው አሁን ችግር የፈጠረው ከሻንሲ ጋር ያገናኘውና ግሪል ካለው መኪናው ሻንሲ ያለው ችግር አለበት። ጥሩ ነገር አይመጣም ያለው በተለያዩ ነገሮች ይናፈሳሉ። ያ ደግሞ ትክክል አይደለም። እንደ ቴክኒክሻን ነው እየነገርኳችሁ ያለሁት። ምንድነው? ማየት ያለባችሁ መኪናውን ስትገዙት ግሪል ካለው እንደኔ አመለካከት ብዙ ባለሙያ እንዲሆን የምፈልገው ምንድነው? ግሪል ካለው የግሪሉ አመታት ሁኔታዎች በትንሽ ትንሽ ድንጋይ ነክቷቸው፣ ስፒድ ብሬክ፣ ትንሽ ድንጋይ፣ የሆነ እንስሳ መታችሁ ትንሽ የመጣመን ባህሪ ያሳያል። በጣም ትንሽ ማለት። አንዳንዴ ደግሞ ድንጋይ ወይም ሰው ከመኪና ጋር ተጋሽታችሁ የመመታት ባህሪ አለው። ደግሞ ከባድ ነገርም ተጋሽታችሁ ግሪሉ በጣም ሊሄድ ይችላል። ስለዚህ መጠንቀቅ ያለባችሁ ማየት ያለባችሁ ነገር ምንድነው? ግሪሉ በጣም ሲመታ ራዲያተር ይጎዳል። ራዲያተር ሊጎዳ ይችላል፣ ሊተርፍም ይችላል። ስለዚህ ያ እንደ ቻንስ ነው። ስለዚህ ራዲያተር ሲጎዳ ውሃ ፍሳሽ ሊያመጣ ይችላል። ውሃ ፍሳሽ ደግሞ ሲያመጣ መኪናው ሰው ያ ባለቤት ካላየው መኪናው ሲነዳ ማሞቅ ባህሪ ሊያመጣ ይችላል። ያ ደግሞ ምንድነው መኪናው በሚፈተሽበት ሰዓት የሚታይ ነገር መኪናው በሚፈተሽበት ሰዓት መኪናው ሙቀት ሞቋል ወይ፣ ቴስታታው ተፈቷል አልተፈታም፣ ራዲያተር ቀይሯል አልቀየረም የሚለው ነገር የሚታይ ነገር፣ ግልጽ ሆኖ የሚታይ ነገር ነው እንጂ ሳይታይ በቃ አንዴ ግሪል ተመቷል። ስለዚህ ሙቀት ሊወስድ ይችላል ተብሎ እየተፈራ የመኪና ዋጋ መቀነስ የለበትም። ለግሪል ተብሎ የሚወጣው ዋጋ በጣም ብዙ ነው። ከ100 እስከ 200 ሺህ ብር እየተባል ነው ያለው አንዳንድ ፈታሾች። ያ ተገቢ አይደለም፣ እንደ ባለሙያ ተገቢ አይደለም። ብዙ ባለሙያዎችም በዚህ ላይ ሀሳብ መስጠት ትችላላችሁ። ቲክቶክ ላይ በጣም ብዙ ነገር ብያለሁ። ይህን ነገር መናገር የምትችሉ ባለሙያዎች ትክክል አይደለም ብላችሁ ወይ እኔ ሐሳብ እኔ መናገር ሐሳብ ትክክል አይደለም የምትሉ ሰዎች እስቲ ቪዲዮ ስሩ አሳውቁም ብዬ ነበር። ግን ነገር ግን ማንም ሀሳብ የሰጠበት ባለሙያ የለም እስካሁን ድረስ። ስለዚህ አሁንም በሰፊው የመጣሁት ብዙ ቤተሰቦች ስለ ግሪል በደንብ ያለው የእውቀት ሁኔታ ብዙ ሰዎች ጋር ያለው አመለካከት መቀየር አለበት። እባክን ሰፊ ቪዲዮ ስላለን ስላላችሁኝ ነው ቲክቶክ አጭር ሳስ ስለሚወስድ ነው፣ ለዛ ነው የመጣውት። ስለዚህ አሁንም የምትረዱት ነገር ምንድን ነው ስትገዙ መኪና ግሪል ስላለው እኔ ብዙ ጊዜ እኛ ጋር ሲፈተሽ ግሪል ስላለው አስማምተን ነው ምንሸኛችሁ እንጂ ግሪል ስላለው መኪና መውደቅ የለበትም ወይም መቶ እና እስከ ሁለት መቶ ሺህ መውጣት የለበትም። ምክንያቱም እንደነገርኳችሁ አሁን ራዲያተር ከመታ ራዲያተር ከቀየረ ኦሬዲ ቀይሮላችኋል፣ ጥሩ ነው። ነገር ግን እንደምት እንዳለው እንደተመታ ከሆነ የምትው ሁኔታ ይወስነዋል። አሁን ብዙ ጊዜ ስንሰራቸው እኛ በጣም የተመታ ከሆነ እስከ ሀያ ሺህ ብር ድረስ ሊያስወጣችሁ ይችላል። በጣም ትንንሽ ከሆነ ከአምስት ሺህ ብር ጀምሮ እስከ ሀያ ሺህ ብር ወጪ ይኖረዋል ማለት ነው። ስለዚህ ያን ነገር ነው ልታስቀንሱ የሚገባው። ሌላው መኪናው ላይ የሚፈጥረው ሌላ ነገር ሌላ ነገር ችግር የለም ቻንሴ ያላል። ስለ ሳንሺ ሰፋ ጌ በሌላ ጊዜ ይመጣ አላቸዋል። አሁን ዛሬ ስለ ግሪል ነው። ግሪል ሲመታ ሊጎዱ የሚችሉት እነዚህ የንፋስ መስመሮች አሉ። እነዚህ የንፋስ መስመሮች ተሰብረዋል አልተሰበሩ አሉ የሉም ማየት አለባቸው፣ ግዴታ ናቸው። እነዚህ ለኤሲዩ ለራዲያተሩም ይጠቅማሉ። ቀላል ነገር አይደለም። ዋጋቸው ተመጣጣኝ ነው። ነገር ግን ብዙ ሰው ሲሰበር የመተው ባህሪ እና ይበታል። ያ መሆን የለበት ማየት ያለባቸው ሲሸጥ መኪናው ግሪሉን ብቻ ሳይሆን እነዚህ ነገሮች በውስጥ በኩል አሉ የሉም ይታያል በውስጥ በኩል። ስለዚህ እነዚህ ምንድነው ንፋሱ በአንድ አቅጣጫ እንዲገባ የሚረዱ የንፋስ መስመሮች ናቸው አሉ ይሄው እንደምታዋቸው ከላይ ከታች፣ ከላይ እዚህ ጋር አለች አንጭርም አለች። በዚህ ነው ንፋሱ ሊገባው የሚችለው። ስለዚህ ይሄ መኖር አለበት። ስለዚህ ግሪል ላይ ያላችሁን አመለካከት ቤተሰቦች መቀየር መቻላለን። በተለይ ብሮከሮች ኮሚሽን የሚሰሩ ሰዎች ወይም በተለምዶ ደላላ የሚባሉ ሰዎች ያላችሁን አመለካከት፣ እንደዚሁ መኪና ፈታሾች መኪና ፈታሾች ያላችሁ በተለይ መኪና ፈታሾች ያላችሁን አመለካከት ህዝቡን ብታስተምሩት ጥሩ ነው። ንያቱም ግሪል እየተባለ ማይሆን ዋጋ እየተቀነሰ ሰው መክሰርም የለበትም። የሚገዛው ሰው ነገ ለመሸጥ ሲል የሌለ ለአይምሮ ውስጥ ሌላ ነገር መፈጠር የለበትም። የማይሆን ስተት መፈጠር የለበትም። ያለ አስተምራችሁ ነው። ሌላው ነገር፣ ሌላ ጥያቄ ቀረበ። ምንድነው ቲክቶክ ሊያገኘ ያገኘ ነው። ግሪሉ በሁለቱም ሳይድ መሆኑ መኪናው ላይ የሚፈጥረው ተጽኖ አለ። አሁን ቋሚ ነው የሚመጣ ብዙ ጊዜ እንደነገር ግሪል አሉት፣ የራዳተር ሰፖርቱ ነው የሚባለው ራዳተር ሰፖርቱ ያ በዛ በሚለው ውስጣችሁ አስቀምጡት። ምንድን ነው? በሁለቱ በኩል ቋሚ ናቸው። አልፍ ቋሚዎች ይመታሉ ወይ አንዱ የሁለቱም ሊመታ ይችላል። ለቀ እንደነገር ውስጥ የሚመታቱ ሂደት ብዛቱ በጣም የሚታጠፋል። ከባድ አደጋ ሲደርስ እሱ ሲሆን ምን ደረጋል? ተቆርጦ ሌላ ተቆርጦ ከሚሸጡ ዲዛይሮች ላይ ወይስ ስቲሽ ላይ ተገዝቶ ይገጠማል። ካልሆነ እራሱ ተስተካክሎ በስትክክሉ ተስተካክሎ ይቀመጣል። ከሻንስ ያለው ግንኙነት ምንድን ነው ላላችሁን፣ ደግሞ ከሻንስ ያለው ግንኙነት ሰፖርቶ ተንጠልጥሎ ስለሚቀመጥ ሲንጠለጠል አቅም እንዲኖረው መያዣ ነው። ሌላ መያዣ ፓርት ሌለው መኪናው፣ ሌላ መያዣ ፓርት ሌለው ከዚህ ጋ ያለው ሻንሲ ነው። ከሻንሲ ውጪ ሌላ ተጨማሪ ነገር ሊጨምሩለት የሚችል ምንም ነገር የለው። ያላቸው አማራጭ ሻንሲ ነው። አጠገቡ ያለው ከሻንሲ ጋር ነው ያገናኙት። ለዛ ነው እንጂ ከሻንሲ ጋር ችግር አለው ማለት አይደለም። ይሄን እንድትረዱልኝ እንፈልጋለሁ ቤተሰቦቼ። እንግዲህ ቤተሰቦቼ ብዙ ነገር ስለግሪል አውርቻቸዋለሁ በተለይ እኛ ጋር እየመጣችሁም እየደወላችሁ የምትነግዱን ሰዎች ከዚህ በፊትም ስለ መኪና ሽያጭ መኪና ሲሸጥ ምን ምንድን ነው ማስፈተሽ ያለብን? እንዴት ነው ማየት ያለብን? ብዙ ሰው አንድ መኪና ለመግዛት አራት አምስት ከዛ በላይ እስከ አስር የሚያስፈትሹ ሰዎች አሉ። ያ ኪሳራ ነው። ስለዚህ መኪና ከማስፈተሻችሁ በፊት ከመፈተሹ በፊት እናንተው ራሳችሁ ማየት ያለባችሁ ነገር ምን ምን አይታችሁ ደስተኛ ሆናችሁ ጥሩ ሆኖላችሁ ወደ ፈታሹ መሄድ ያለባችሁ ነገር ቪዲዮ ሰርቼላችኋለሁ። እሱም ቪዲዮ እዚህ ጋር አስቀምጥላችኋለሁ እየገባችሁ እዩት ለብዙ ሰው እንዲዳረስ ደግሞ ሼር አድርጉት። ቤተሰብ ያለውናችሁ ደግሞ ሰብስክራይብ አርጉ። የተለያዩ ብዙ ቪዲዮዎችን እሰራላችኋለሁ። ቲክቶክ ላይም አለን። ቲክቶክ ላይ አጫጭር ሰዓት ስለሆነ ደቂቃ በጣም አጭር ነው። ከአንድ ደና ከሁለት ደቂቃ በላይ አይበልጥም። ለዛ ነው እነዛ ነገሮችን ቲክቶክ ላይ ያሉ ነገሮችን የምንጠይቁኝ ነገሮች በሙሉ አስቀም እሰራላችኋለሁ። ችግር የለውም ባለኝ ሰዓት ዩቲዩብ ላይ ሰራላችኋለሁ። እነዚህ ቦዲ ነገሮችን ያው አሁን ስንጀምር ከግሪል ሰው በጣም ከተረበሸበት ነገር እንጀምር ብዬ ነው እንጂ ማናችሁም በቤታችሁ መኪናውን ሰርቪስ እንድታደርጉ ከዛም አልፎ ተርፎ ሞተር እንድታድሱ ነው ማድረጋችሁ። እውነት ነው የምላችሁ ችግር የለውም። እያንዳንዷን ነገር ስቴፕ ባይ ስቴፕ ብዙ ጊዜ ዩቲዩብ ላይ እንደምታዩት ገብታችሁ እና ሰርች ስናደርግ ፈረንጆች ሲሰሩ ምናምን ታያላችሁ። በኛ በኛ በአማርኛ ቋንቋችን እያንዳንዱን ስራ ስለ ጄቱር ብትሉ፣ ስለ ዲዛይር ብትሉ፣ ስለ ስዊፍት ብትሉ ስለ ተለያዩ መኪኖች ስለ ቪትስ፣ ስለ ኮምፓስ ለኮሮሌ የተለያዩ ነገሮች በሚጠይቁ ነገሮች በሙሉ እሰራላችኋለሁ። ምንም ሀሳብ እንዳይገባችሁ። ከእናንተ የሚጠበቀው ቤተሰብ ብቻ ነው፣ ፋሚሊ ሆኑ። እኔ በጣም ነው የምወዳችሁ። በጣም ቲክቶክ ላይ በጣም ነው ፎሎ የምታረጉ የምታበረታቱኝ፣ በጣም ነው ያን፣ በጣም ነው የምደግፈው፣ በጣም ነው ማመሰግናችሁ። አሁንም ዩቲዩብ ላይም ብዙ ነገር እንድሰራላችሁ አበረታቱኝ። ያው የእናንተ ማበረታታት ሰብስክራይብ በማድረግ ላይክ በማድረግ ኮሜንት በማስቀመጥ እኔን ሰፖርት ባደረጋችሁኝ ቁጥር ምንድነው የሚሆነው ብዙ ነገር እንድሰራላችሁ ነው ምገፋፋው ማለት ነው። ስለዚህ ባለኝ ሰዓት እሑድም ቀን ምንም ቀን እሰራላችኋል ራሴ እየሰራው ራሴ ሞተር እንዴት እንደሚፈታ ዘይት እንዴት ነው ማፍሰስ ምንችለው፣ እግርስ እንዴት ነው መፍታት ምንችለው፣ ሸራ ሻራ እንዴት ነው መቀየር ምንችለው፣ ውሃስ ኦሃስ እንዴት ነው የምናየው የሚለውን እያንዳንዱን ነገር እመጣላችኋለሁ። በቃ እኔም ቪዲዮ ሁሉ ምለቀው ቪዲዮ እንዲዳረስ እንድታዩት እንድታገኙት የደውላ ምልክት መጫን አትርሱ፣ ቤተሰቦቼ። ኔጌቲቭም ፖዚቲቭም ኮሜንት ለምሰጡኝ ሰዎች በጣም ነው ማመሰግነው ቲክቶካችንም ያው ናቲ አቶሞቲቭ በሚለው አለላችሁ። ገብታችሁ ስንም ፎሎ አርጉ ምታችሁ እያንዳንዱ ብዙ ቪዲዮዎች አሉ። ረጅም አመት ሰርተንላችኋል። ብዙ ቪዲዮዎች አሉ፣ ስለ ዲዛይነር፣ ስለ ስዊፍት፣ አሁን ደግሞ ስለ ጄቱር ከተማችን ላይ ስለበዛው፣ በጣም ብዙ መካኒኮች ግራ ስለገባቸው፣ ብዙ ሰዎች ግራ ስለገባቸው መኪና ስለ ጄቱር ብዙ ነገሮችን የሚያስተምሩ ነገሮችን እንድትጠነቀቁ የሚያደርግ ነገሮችን በሙሉ ሰርችላችኋሉ። ገብታችሁ ይህንንም ቻናላችን ዩቲዩባችንንም ሰብስክራይብ ማድረግ እንዳትረሱ አምኖ መወዳችሁ፣ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ትናፍቁኛላችሁ። ሰላም ሁኑ።